ጽዮን ይብል ሰል ወንስ የተወልደ ሰው ሁሉ እናታችን ጽዮን ይላል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የመብርሃን የወላዲት አምላክ የድንግል ማርያም የመስቀል አስራት መላው ዓለም የምትገኙ መላው ኦርቶዶክሳውያን እንደምን ሰነበታችሁ? እንደምን አላችሁ? በእያላችሁበት ሰላም እግዚአብሔር እንዲሆንላችሁ ሁላችን ትምኒት ነው። የእግዚአብሔር ልጆች በመላው ዓለም ሆናችሁ የምትከታተሉ አሁን የምንገኘው በርዕሰ አድባራት ወገዳማት አክሱም ጽዮን ግቢ፣ የበረከት ቦታ፣ የቅድስና ቦታ፣ የጽላተ ሙሴ ያለችበት ቦታ፣ ቅዱሳን የተገኙባት፣ ብዙ ነገሥታት የነገሱባት ጥንታዊ ታሪካዊ ቦታ እንገኛለን ማለት ነው። ታዲያ ይህን ስናስተላልፍላችሁ በዓሉ በዓለ ኅዳር ጽዮን ኅዳር ሃያ አንድ እየቀረበ ይገኛል ማለት ነው እና እያላችሁበት ሆናችሁ ስለ በዓሉም እንድናስብ በዓሉም በጋራ እንድናከብር፣ ይህን ቦታ ፍጹም የሰላም ቦታ መሆንን ላረጋግጥላችሁ እወዳለሁ። ብዙዎች ብንሄድ እንዴት ነው ስለ ሰላም ሁኔታ ይላሉ። ለመላው ዓለም ለሀገራችን ለኢትዮጵያ ለሁሉ እግዚአብሔር አምላክ ሰላሙን ያድለን። ሰላም የሰላም ዋጋ ሰላም ራስዋ ነችና፣ ስለዚህ ሁሉ ጊዜ ይህን በዓል ስናከብር ስለ ሰላም እያሰብን ስለ ሰላም እየጸለይን ስለ አንድነት እየጸለይን መሆን እንዳለበት ሁላቸው ደግሞ እንዴት ብንሄድ ሰላም ይሆናል ወይ አገሩ እያላችሁ፣ ብዙ ሁለት ሀሳብ በሁለት ሀሳብ የተከፋፈላችሁ ወንድሞቻችን፣ እህቶቻችን፣ አባቶቻችን እዚህ አክሱም ጽዮን ርእሰ አድባራት ወገዳማት አክሱም ጽዮን የእናታችን የቅድስት ድንግል ማርያም ግቢ ውስጥ እገኛለሁ። አክሱም ጽዮን ሚዲያ በዚህ ሆኖ ላድረግላ ሊያረጋግጥላችሁ የሚወደው ፍጹም ሰላም አለ። መምጣት ትችላላችሁ። መጥታችሁ መባረክ ትችላላችሁ። አስራታችሁን በኩራታችሁን ማድረስ ትችላላችሁ። መጥታችሁ እግዚአብሔርን መለመን ትችላላችሁ። እግዚአብሔር ከሁላችን ጋር ይሁን። ሰላ ሰላም ሰላምን የሚፈልጋት ሁል ግዜ እግዚአብሔር ደግሞ የሰላም ባለቤት የሰላም ፍቅር ስለሆነ እግዚአብሔር በሁሉ ቦታ አለ ማለት ነውና በእውነት መለያየቱ ክፋቱ ሳይሆን የኛን የሚጠቅመን በአንድ ሆነን እግዚአብሔር ስናመሰግን፣ እግዚአብሔር ስንለምን፣ እግዚአብሔር አንድነት፣ እግዚአብሔር ፍቅር፣ እግዚአብሔር መተሳሰብን ይወዳል። ክፋትን ተንኮልን ሳይሆን መተሳሰብን ይወዳል እግዚአብሔርና። ስለዚህ በዚህ ቦታ መጥታችሁ የበረከትን በረከትን እንድትቀበሉ ኅዳር 21 መጥታችሁ በዚህ በዓለ ንግሥ ዓመታዊ ክብረ በዓል የሚያወታችሁ የቅዱስ ድንግል ማርያም ዓመታዊ ክብረ በዓል በረከትን እንድትቀበሉ ጥሪን ለማስተላለፍ እወዳለሁ። በአክሱም ጽዮን ሚዲያ ስምም ጥሪን ለማስተላለፍ እወዳለሁ። ታዲያ ይህን ለዓለም ሁሉ እንዲዳረስ በዚህ በርዕሰ አድባራት ወገዳማት አክሱም ጽዮን ተገኝቼ ይህን መልእክት ሳስተላልፍላችሁ፣ እርግጠኛ ነኝ እናንተም የእመቤታችን የቅድስት ድንግል ማርያም ፍቅር በውስጣችሁ አድሮባችሁ ለሁሉ ሼር በማድረግ ሳብስክራይብ በማድረግ ለሁሉ እንዲዳረስ በማድረግ እንድታዳርሱ በመብየታችን በቅድስት ድንግል ማርያም ስም ለማሳሰብ ወዳለሁ። እግዚአብሔር ከሁላችን ጋር ይሁን። በዓሉ የሰላም የፍቅር የአንድነት በዓል ያደርግልን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ እግዚአብሔር አምላክ ያድለን። እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወደ መስቀሉ ክቡር አሜን።